የሚያደረጉት ቤት እግዚአብሔር ይመስገን ከየት እና ምን ምንም ኔትወርክ ነው። እሺ ማለት ታክማ ከመጣሽ በኋላ አላየሁትም። ታክማ አዲስ አበባ ከመግቢክ ነበር፣ እዛም ቢዚ ነበር። ደስ ይላል። እና ጋሽ ታብ ታብ ስሩ እየተባላችሁ ነው። ይወድቅ እያለቻችሁ ነው አይደል? ይኸውልህ

ጋይስ ጎሮ ቲቪን ከፍቻለሁ እና ሁላችሁም የገባችሁ ሰብስክራይብ፣ ሼር አድርጉልኝ። ቪዲዮ ደግሞ ዛሬ ለቅቄያለሁ እና እስኪ ሁላችሁም የገባችሁ እስኪዩልኝ። የኔ ነው የኔ ቻናል ነው እና እናንተ ክፈት ክፈት ባላችሁ መሰረት ከፍቻለሁ እና ምስኪሁላችሁን የገባችሁ ጎሮቲቭን ሰብስክራይብ አርጉ አርጉልኝ፣ ሼር አርጉልኝ። በጣም ነው የምከታተል። ቴንኪዩ። ነጃት ቤቱን ፎሎ አርገሻል። ቤቱን ፎሎ አረ፣ ቅድስን አቅርቡን። በጣም ነው የምወዳት የቅድስን አጥናቂ ነኝ። እንዴት ነህ ባላት፣ እንኳን ደህና መጣ ምሳሌ። እንዴት ነህ ሰላም ነህ ምሳሌ? ደህና ሆነችልህ ይዛት መጣ። እከታተልሃለሁ እና ቅድስቴ ጋ እንዴ ነው ተጋባችሁ? ላይ እንዴነህ እንዴነሽ ሚሚዬ አለክ አለ አለ አለ አለ አለ እናቴ ምንድን ነው ጠፋሽ? አለሁኝ። ምን ምን? ትናንትና ነው ከትናንት ወዲያ፣ ሲደወልልህ ስልክ አታነሳም። እመቤቴን ደውዬልሀለሁ እመቤቴን አታነሳም። ስለዚህ አልጠፋሁም። ደህና ነህ? ደግሞ አማረብህ። ዜሮ ዜሮው ነው ወሰድክ ወሰድክ ፈስከው ያኔ ጀግና ወንድሜ ሻመት ኑር አንበሳ ዳይመንድ ነው ያገኘሽ ዋንል ታይሸት አመለጠ ታይሸት ለአንተ ብሎ ታድበስብሶ አስቀመጠው ነው

አራት ፈር ስትወስድ ያናፈር ግን የሰባ አራት በቃ ካሳፈርኩ ልውጣ በቃ አራውኝ። ነገር ጠናት ነው። የአንቺን ምን አለ? አይ አይ አንቺን አይደለም። አንቺ እለፍ እለፍ። አንቺን አይደለም። ስሚ ሚሚ፣ ስራ እንዴት ነው? ስራ እግዚአብሔር ይመስገን። ያው እንግዲህ ያው ምንም አላሉንም። የው እየቀጠለናል። እንግዲህ ለሁለተኛው ግን በቃ እማክርሻለሁ፣ እንዴት ማድረግ እንዳለብኝ ምናምን። ድጋሚ የሌላም ምትወስድ ነው? ዋን ወይ ነው የሄድከው

ዲስኮርድ ነው። በወለቀ እኮ የእኔ ጌታ ደግሞ አምሮ። እስቲ ግን አምሮ ባለሁ ቱ ብያለሁ። ከአይኔ ያትርፍክ ወንድሜ፣ አማረብኝ። አዎ ጡት ሚሚ ግን አንቺ ወሰድሽው ነው የሚመስለው። ደስታሽ ምናምን አንቺ ወሰድሽው ነው ያስመስለ ለመሰለሽ ማይክ ነገር። እኔ ራሱ ባገኝ አለቀው ነበረ። አለቃት። በስመ አብ በስመ አብ ወልዶ መንፈስ ቅዱስ፣ አንቺ እንዳትደግሚ። ሴሊንግ እኮ ነው ሴሊንግ። ዋጋ እኮ ያወጣል። አንድ መኪና ይገዛ ነበር፣ ግን ሞኝ ነች ለአንተ ሰጠጅ። አንድ መኪና ይገዛ። እንደ ሶማሌ ልታሰፊ ነው

በወሳኝ ቦታ በወሳኝ ሰዓት ነው የተሰጠ። ከአበባ ራሱ እንትን ነው እንትን ነው አይ አይ አይ፣ እኔ አሁን አንበሳ ነበር የምፈልገው። በጣም ብዙ ስራ ነበር የሰራሁት፣ ግን አበባ ነው የተሰጠ። በጣም ተሰሙ። ማርያምን እኔ ምንም የለኝም። ሚሚ ግን ማለት ነው፣ ዩቱቤን ሰብስክራይብ አለ ጎሮ ቲቪ ስታይበርክሰ ጎሮ ነው አላልኩም። አሁን ስታውራን የሰማሁት አሁን ስታውራን የሰማው እንጂ አላየሁም። መቤቴ ጎሮ ቲቪ ሸኔ ነው የኔ ነው ጎሮ ቲቪ። ወሬ ከበድኩት። ሰብስክራይብ አድርጊ፣ ቪዲዮ ምናምን ሼር አድርጊልኝ። ችግር የለም አታስብ፣ ቅንጣት እንዳታስብ። ደግሞ ስቅ አለክ አንስታኝ ነው። ቅድስት ቅድዬ እየጠበቀችኝ ከፊቴ ማን አለ ማለት ነው? አንድ ቀን ግን ታንጠለጥለዋለች በገመድ። የት አግኝታ? ቅድስት አለች። ከፊቴ አይደል ቅድስት? ቅድስት አለ ቅድዬ። የት ሆነህ ነው? እቤት አይደለም። ካሜራውን ላዞ ግን እቤት አይደለህም

ወይ እኔ ጌታ ስታሳዘን አራት አታዛጋ ቅልፍ ከመጣተኛ አታዘጋብን። ማስታወቂያ እንዴት ሆነልህ? አሌ የሸሚዙ ማስታወቂያ ምን ደረሰ? አሪፍ እየሄደ ነው። ይህ ምንድን ነው የምትይው ወፍ አልክ? ምንድን ነው ወፍ ሸሚዙ ይጠይቀቻለ። ኦ፣ ያኔ ጠየቅኩ ምንድን ነው? እኔ ጠየቅኩ ምንድን ነው? ሸሚዙ ስራው እንዴት እየሄደልን ነው? ማስታወቂያው የሸሚዝ ባለፈው እያስተዋቀ ነበር። ሸሚዝ ትንሽ ብዙ ሸሚዝ ነው ቤታችን ያለው ለዛ እኮ ነው ያልገዛን። እንግዲህ ባገኝ እንደው የሚገዛ ባገኝ ሁሉ ሸጣለሁ። ሰራተኛ ሰው አይደለም የምታወራውን የተገነዘ አለም ሰራተኛም ነው የሚጠቅምሽ ማን ነው ሰራተኛን የነካው ማን ነው ቅድስትን የነካው ማን ነው በቅድስት እንጣላለን አሪፍ ሸሚዝ እያሳየ ነበር እኮ ምን አይነት ነው እሱ

ነክ አሁን እዚሁ ላይ እኮ ማስታወቂያ እየሰራሽ ነው አሁን።